የምናነሳቸው ጥያቄዎች ካሉ ሼር እንደራረጋለን። እኔ እዚህ ጋር በማስረጃ ማሳየት የምፈልገውን ነገር ላሰል ኢየሱስ ዝም ብሎ ለምሳሌ ሰው አንደኛን ፎቅ ሳይረግጥ አስረኛ ፎቅ ላይ መውጣት አይችልም። ኢየሱስ ከማለቱ በፊት ሁሉም ሰው ኢየሱስ ከማለቱ በፊት ፕሮቴስታንትም ይሁን ሙስሊም ኢየሱስ ከማለቱ በፊት በመጀመሪያ ትሪኒቲ ማወቅ መረዳት አለበት። ትቁስ እንኳን ጌታ ኢየሱስ አረፍ ሊስ እስካለመሰል ስማኝ ቆይ፣ አይደለም የራሱን ሀሳብ ሰጥቶ አሁን የፕሮቴስታንት የኛው ልክ አይደለም ብሎ ሼር ስላደረገ ትክክለኛውን ወይ ደግሞ አሳየንና እየሰማን አይደለም እኛ። ልትማርነውምን እናደርጋለን መሰለ ስ በደንብ አድርጋ ምን እናደርጋለን መሰለ፣ በአነሳናቸው ሀሳቦች ላይ ትክክለኛ የሆነውን ወይ ለመረዳት እኔም አንተም እንጠያየቃለን። እሺ

ግን አንድ ይስማኝ አን አንድ ብቻ ቅድሞ ላስገዛለት ይገዛል ብላ ማይክል ሚዩት አድርገው። ካላወራንማ ምን ይሰራል? ወር ደግሞ ታይም አልቋል። ኤርሚ መቀጠል ትችላለህ። ራሴ እያየው ራሴ ልጠቀም። አሁን ለምሳሌ እስሁን ያበከንክኝን ብሳት እኔ ደግሞ ልጠቀም እንደ አንተ ፈሊ አስር ደቂቃ መጨመር ትችላለህ። ከዚህ በላይ ግን ለአነሳው ሀሳብ ግን መልስ መስጠት አለብህ። ዝም ብለህ ብለማለፍ ያለብህ እንዳልክም እስካትም ስለ እውነት ጌታ ምስክር እውነት ይ በዚህ ሀሳብ ዙሪያ ማውራት የምትፈልጉ ከሆነ ትንሽ ራሳቸውን እየገዛችሁ ስላልሆነ ው ሌላ ይሆን አልዘገው ቤት ገስ ሬድ አስገባችሁ እዚህ ጓ እንዳልክ አሁን አይደለም ስካት ፈለይኮይ ስካት ቆይ ይጨርስና ሀሳቡን ይጨርስ። በዚሁ ሊዘጋው ነው ከዘጋው ዝጋው። ሀሳቡን ይጨርስና ና መጀመሪያ ስንነሳ ስለ ኢየሱስ እናውራ ስለሆነ የተባለው ርዕሱ ይገዛናል። በቃ ምንም ቢወራ ተጠቅልለን ኢየሱስ ጋ ነው የምንደርሰው። ስለዚህ ርዕስ ለተመልካቾች አድማጮች ሰምተዋል። ስለ ኢየሱስ ይወራ ብለን ነው የተነሳ ነው። ስለዚህ ዚህ የሚያደምጥ ሰው አለ ማለት ነው። እኔ ለድቤት አይደለም የገባሁት እራስን ተኮታታል እንጂ ሀሳቡ እንግዲህ እኮ አልጨረሰም። ጌታችን ኢየሱስ ክርስቶስ ነው የጠየቀው በፊልጶስ ቂሳርያ ደቀ መዛሙርቱን ሰብስቦ ማን ነኝ ብለን ሰብ ለወለጉ አለሚያው ብሎ ጠየቃቸው ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። የዚህ ጊዜ ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለጌታችን ለኢየሱስ ነገሩት። አንዳንዶች ኤልያስ ነ፣ አንዳንዶች ዮሐንስ ነ፣ አንዳንዶች ደግሞ ከነቢያት አንዱ ነ ይሉሃል ብለው ለጌታችን ለኢየሱስ ክርስቶስ ነገሩት። ሰው ጌታችን ኢየሱስ ክርስቶስ በመቀጠል የጠየቀው ጥያቄ ምንድን ነው? እናንተስ ደግሞ እኔን ማን ትሉኛላችሁ የሚል ነበር ይሄ እጅግ በጣም የሚደንቅ ጥያቄ ነው። ተወዳጆች ሁላችሁን በደንብ አርጋችሁ አዳምጡ። አሁን ብዙ ጊዜ ፕሮቴስታንቲዝም ለመፈጠሩ ትልቁ ምክንያት ነው የምንለው ይሄንን ነው። እስፔሻሊ ትምህርተ ስላሴን ሰዎች ሳይረዱ ከዛ ደግሞ በመጽሐፍ ቅዱስ ላይ ያለውን የነገረ ክርስቶስን ትምህርት በራሳቸው መንገድ ኢንተርፕሬት ለማድረግ የሚሞክሩ ከሆነ ለማብራራት የሚሞክሩ ከሆነ ልክ እንዲህ አይነት በዘመናችን እንደምናየው አይነት የክህደት ትምህርቶች ይነሳሉ። በማን በክርስቶስ ላይ ሰው ጌታችን ኢየሱስ እናንተስ ደግሞ እኔን ማን ትሉኛላችሁ? ባላችሁ ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወለ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ቤተ ክርስቲያናችን የተመሰረተችው ክርስቲያኖች ደስ ይበላችሁ በዚህ አለትነት ላይ የእኛ ቤተ ክርስቲያን። እንዳልክና ስካት፣ በጣም የዘነጋችሁትን ነገር በዚህ አጋጣሚ ልንገራችሁ። ቅድም እንዳልኩት ለእናንተ ማቀበል የምፈልገው ነገር አለ ብያችኋለሁ። እንዳልክ በጣም ነው የምንወድ፣ እስካትን በጣም ነው የምንወድ። ፈለገኛ ተውና፣ ስለ ኢየሱስ። አረ እኔ ስለ እናንተ እኮ ልናገር አይደለም ያልኩት። እንድታቁት የምንፈልገው ነገር አለ። ፕሊስ ጣልቃ አትግቡ፣ እሺ። ደቂቃ ሰታችሁ ምናምን እየወሩ አደለ። ጣልቃ አትግባ፣ እሺ። ተወዳጅ ወንድማችን እንዳልክ፣ ተወዳጅ ወንድማችን እስካት፣ እኛ ኦርቶዶክሳውያን በክርስቶስ ፍቅር እጅግ በጣም ነው የምንወዳችሁ። እና አንድ እንድታቁ የምንፈልገው ትልቁ ነገር ምንድን ነው? የእኛ ቤተ ክርስቲያን ሰዎች ላይሰንስ አውጥተው የመሰረቷት ቤተ ክርስቲያን የመሰረቷት አታደራጅ ሳትሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ራስ የሆነላት ክርስቶስ የመሰረታት ቤተ ክርስቲያን ነች። ለዚህም ነው ጴጥሮስ አንተ ውእቱ ክርስቶስ ወለ እግዚአብሔር ሕያው ብሎ ሲመልስለት ጌታችን ኢየሱስ ዝም ያለው ጴጥሮስ ንዑድነ ክቡርነ እስመዘይ ከሰተለ ከዘ ስጋ ወደም አላ አዊ ዘበሰማያት። ይህንን ቃል የገለጸልህ ስጋዊ ደማዊ መመር አይደለም በሰማይ ያላባት እንጂ። ስለዚህ ጴጥሮስ ውድነህ ክቡር ነህ አለው። ከዛስ አንተ አለት ነህ አለው። በጣም ይሄ ደስ የሚል ቃል ነው። እግዚአብሔር የተመሰገን ይሁን አንተ አለት ነህ። በአንተ አለትነት ላይ ቤተ ክርስቲያኔ ትታነጻለች። ዋአና ቀጸሴሉኝ እየህየለዋ የገሃንም ደጆችም ደግሞ አይችሏትም አሉ አይችሏትም። መልካም ቤተ ክርስቲያናችን የተመሰረተችው በዚህ አለትለት ላይ ክርስቲያኖች በጌታችን በኢየሱስ ክርስቶስ ማንነት ላይ ብዙዎች የተለያየ አይነት ምልከታን ይናገራሉ። በነገራችን ላይ በፕሮቴስታንቲዝሙ ቤት ውስጥ ያለ በተለይ የትምህርት መነጣጠልን ያመጣው ሰዎች የመጽሐፍ ቅዱስን ትምህርት በቤተ ክርስቲያን አስተምሮ ከመረዳት ይልቅ በራሳቸው አረዳድ ለመፍታት የመሞከር ጥግ ሰዎችን በዛ ልክ ከእውነት እንዲርቁ አድርጓቸዋል። ዛሬም ድረስ በዘመናችን ኢየሱስ ክርስቶስን እርሱ የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነውን አምላክ ኢየሱስ ክርስቶስን ልክ እንደ ተራ ሰው እንደ ሩቅ ቤሲ ከባህሪ ዝቅ አደርገው አማራጭ ነው የሚሉ ሰዎች አሉ በዘመናችን ለዚህ ነው ፕሮቴስታንቶች ምሳሌዎች ናቸው። ነቢይ ነው የሚሉ አሉ። ሁለቱ ስባት ጌታችን ኢየሱስ ክርስቶስ ግን እርሱ ከባህሪ አባቱ ከባህሪ ወጡ ከመንፈስ ቅዱስ ጋር የሚስተካከል ሊስ እስከጫርስ አተምጠኝ

እንኳን ኢየሱስ ገብቶኝ ግንብ ለምን ከፊቴ አይቆምም? ማንም ለምን አይደነቀርም? ደንጥሼ ነው ሄደው ስለማንም ግድ አይሰጠኝም። የኢየሱስ ክርስቶስ ቤዛነት ላይ የኢየሱስ ክርስቶስ አዳኝነትን ለመመስከር ፍቃድ አልጠይቅም። ደብዳቤ ማተም አልጠይቅም። ማንም አላስፈቀድም። የዚህ መጽሐፍ እውነት በመንፈስ ቅዱስ በኩል ተብራርቶልኛል፣ ገብቶኛል። ለመዳን የሚበቃኝ እዚህ ውስጥ አለ። እዚህ ውስጥ ያለውን ለመዳን የተጻፈውን የዘላለም ሕይወት ቃል ብቻ በማንበብ ጌታ ኢየሱስ ክርስቶስ ብቸኛ አዳኝ እንደሆነ ተረድቻለሁ። የሱስ ጌታ ነው። በጣም ደስ ብሎኛል። ያንተንም በትትና ሰምቻለሁ። አንተም እንደዛው በትትና በሳይለንት በዲስፕሊን ስለሰማኸኝ በጣም አመሰግናለሁ። ጌታ ይባረክ። ይህም የእርጋታ ዘመን ስለመጣ በእውነት አይ ቲንክ እያደግን ነው መሰለኝ አይደል? ሰላሳ ማንነው ሰላሳ አንድ ዓመት ሆኑ ያልባይዘ፣ አንዳንድ ነገሮችን ግን ሪፍሌክት ማድረግ አለብን። ለምን ሀሳቦች ላይ ለምሳሌ ከአንተም ሳይድ ከኔም ሳይድ የተነሱ ሀሳቦች አሉና እነዚያ ላይ ኢየሱስን በማሌላ ርሳለ ኢየሱስ ኋላ መጣ ነው አን ሌላ ነገር። እና እንግዲህ አሁን ወንድማችን ስለምንድን ነው በጣም ባይዘዌ ብዙዎቹ ነው ከተነገራቸው ብዙዎቹ እውነቱን ለመናገር ኢየሱስ ብቻውን አዳኝ ነው። ስ ኢየሱስ ያዳነው ማዳን ማን ሊያደነው ይችላል? ማን ሊመጣ ይችላል? ማን አዳዩ ሊኖር ይችላል? ማንም መልሱ ማንም ነው ማለት ማንም። ግን ደግሞ ግን አሁን ይያልካሉ ኢየሱስን ማመን ማለት ምን ማለት ነው? አሁን ማንገባባው እሱ ላይ ምን እንዳልክ፣ አሁን ካልተግባባን ማንገባባው ኢየሱስን ማመን ያድራል። በደንብ እምነት እንደሚያደርግ መጽሐፍ ቅዱስ ይነግራል። ይህ የታወቀ ነው፣ የታመነ ነው። ይህንን የማያምን ሰው አለ ማይድን ኢየሱስ እንደሚያደን የኢየሱስን ማመን እንደሚያደን እንደማያቅ ሰው ካለ ይህ ማይድን ነው። በቁጣው ቀን ተራሮቹ ወደቁብኝ፣ ከልቅ አዳም እንደተቀበዘበዘው የሚቅበዘበዝ ነው ያለ። ስለዚህ ምናልባት እንዳልክ ኢየሱስን ትወደዋለህ በጣም ቃሉን ደግሞ በጣም ተወደዋል። ለሐር ጌታ ከተናገረው ቃል ውስጥ ዮሐንስ ወንጌል ምዕራፍ ሃያ ላይ የተናገረው ቃል አለ ሶስት ኃጢአታቸውን፣ አረ ኃጢአታቸውን ይቅር ያላቻቸው ሁሉ ይቅር ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። አብራራ፣ ምንድን ነው ነበር አንድ ሆነ። የጀመርኩ ውስጥ ቀጥል ጨርሶ። አይ ጌታ ኢየሱስን እወዳለሁ። አሁን ባይብልን አንብብህ መረዳት ስለምትችል፣ አሁን እኔ ለምን እንዳነሳ እንደኛ ይህንን ሀሳብ ነው። ኢየሱስን አንተ አብራራው እንጂ ጥቅሱን የነገርከኝ አንተ ለምን እንዳነሳም ለምን እንደጠየከኝም ጭምር እስቲ አንድ ላይ ነገር ጌታ ኢየሱስ ክርስቶስን በማመን ይዳናል፣ ጌታ ኢየሱስ ክርስቶስን በማመን ይዳናል። አለም ሁሉ ጌታ ኢየሱስ ክርስቶስን ሊያምን ይገባው? አለም ሁሉ እንዲድን እንዲጸድቅ ጌታ ኢየሱስ ክርስቶስን መዝኖ፣ በምን በእግዚአብሔር ቃል መዝኖ ሐዋርያት በተሰጠው ትምህርት ጌታ ኢየሱስ ክርስቶስ ከምድር ባልሆኑ ከሰማይ ይዞት በመጣው ቃል ከዛ ለሐዋርያት በሰጣቸው ሐዋርያት ደግሞ ዋስተማሩት ሐዋርያት ደግሞ በመሰረቱት መሰረት ላይ በተመሰረተ ትምህርት መዝነው ጌታ ኢየሱስ ክርስቶስን ሰው ሊቀበል ይገባዋል። ጌታ ኢየሱስ ክርስቶስን ለመመዘን የሰው ልጅ ሂሳብና ፊዚክስ ለመረዳት የሚከብደውን ይህን ጭንቅላት ከተጠቀመ ግን የዋዥቅና ጌታ ኢየሱስ ክርስቶስን ማመን ምን ማለት እንደሆነ ይጠፋበታል። ከዛ ጌታ ኢየሱስ ጌታ ኢየሱስ የሚል ነገር ግን ቃሉ ሲሰማ ደግሞ የሚደነግጥ የሚርበተበት እንደዚህ አይነት ሰው ይፈጠራል ማለት ነው። ስለዚህ ቃል በቃል ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል ብሎ ጌታ ኢየሱስ ክርስቶስ ለሐዋርያት ስልጣን ሲሰጥ እንመለከታለን። ምን ማለት ይሄ ኢየሱስ ስልጣን መጋፋት አይባልም። እንደው ኤርምዬ ምንድን ነው? እኔ ስለ ኢየሱስ ምንም ማገናኘው ምኮ ኤርምዬ። አሁን ጌታ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ አዳኝ ነው። ብቸኛ ጌታ ነው። ተስሎ ሌላ ነገር አወራኩ ከመጽሐፍ ቅዱሱን ውጪ መቼ አልኩ? እኔ ምንም ያልኩት ነገር የለም። አንተ እኮ ነው ያልኩህ አንድ ነገር፣ በጣም ማስተዋል ያለብን ነገር ምን ልትለን እንደፈለግህ ስላልገባን ይሄንን በደንብ እንድታስተው የሚፈልገው ነገር ኢየሱስ ክርስቶስን የሚመሰክርልን የዚህን መጽሐፍ እውነት የሚያብራሪ መንፈስ ቅዱስ። እናንተ ኢየሱስን ትወደዋለህ አይደል? በጣም ቃሉን ደግሞ በጣም ትወደዋለህ አይደል? አንብብልኝ። ጌታ ከተናገረው ቃል ውስጥ ዮሐንስ ወንጌል ምዕራፍ ሃያ ላይ የተናገረው ቃል አለ። አንብብል፣ ድምፅ ምናምን ጋር ምን ይላል? ምዕራፍ ሀያ አንድ አንድ ወንድ

ያላቻቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። አብራራለሁ። ምንድ ያለ አንተ እኮ የጀመርኩ። እስኪ ቀጥል፣ ጨርስ። አይ ጌታ ኢየሱስን እወዳለሁ። አሁን ባይብልን አንብብህ መረዳት ስለምትችል አሁን ኔ ማውራት ቆይ ቆይ። አሁን ለምን እንዳነሳ አንደኛ ይህንን ሀሳብ ንገረን። ለምንድነው? የኢየሱስ ቃል ስለሆነ ነው ያነሳሁት እኔ። እናንተ ኢየሱስን ስለምንወድ ኢየሱስን ማመን ማለት ምን ማለት እንደሆነ ላሳየህ ነው። ኢየሱስን አንተ አብራራው እንጂ ጥቅሱን የነገርከኝ አንተ። ለምን እንዳነሳም ለምን እንደጠየቀኝም ጭምር እስቲ አንድ ላይ ንገረን። ጌታ ኢየሱስ ክርስቶስን በማመን ይዳራል። ጌታ ኢየሱስ ክርስቶስን በማመን ይዳራል። ዓለም ሁሉ ጌታ ኢየሱስ ክርስቶስን ሊያምን ይገባው። ዓለም ሁሉ እንዲድን እንዲጸድቅ ጌታ ኢየሱስ ክርስቶስን መዝኖ በምን በእግዚአብሔር ቃል መዝኖ፣ ታሪያት በተሰጠው ትምህርት ጌታ ኢየሱስ ክርስቶስ ከምድር ባልሆነ ከሰማይ ይዞት በመጣው ቃል፣ ከዛ ለሐዋርያት በሰጣቸው፣ ሐዋርያት ደግሞ ዋስተማሩት፣ ሐዋርያት ደግሞ በመሰረቱት መሰረት ላይ በተመሰረተ ትምህርት መዝነው ጌታ ኢየሱስ ክርስቶስን ሰው ሊቀበል ይገባዋል። ጌታ ኢየሱስ ክርስቶስን ለመመዘን የሰው ልጅ ሂሳብና ፊዚክስ ለመረዳት የሚከብዱን ይህን ጭንቅላት ከተጠቀመ ግን የዋዥቅና ጌታ ኢየሱስ ክርስቶስን ማመን ምን ማለት እንደሆነ ይጠፋበታል። ከዛ ጌታ ኢየሱስ ጌታ ኢየሱስ የሚል ነገር ግን ቃሉን ሲሰማ ደግሞ የሚደነግጥ የሚርበተበት፣ እንደዚህ አይነት ሰው ይፈጠራል ማለት ነው። ስለዚህ ቃል በቃል ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል ብሎ ጌታ ኢየሱስ ክርስቶስ ለሐዋርያት ስልጣን ሲሰጥ እንመለከታለን። ምን ማለት ነው?

አዳኝ ነው ብቸኛ ጌታ ነው፣ ተስሎ ነው። ሌላ ነገር አወራሁ ከመጽሐፍ ቅዱሱን ውጪ መቼ አልኩ? እኔ ምንም ያልኩት ነገር የለም። አንተ እኮ ነው ያልኩህ። ጌታ ጌታ ስለምን ወደው ያገናኘዋል? አሁን ኤርሚ ምኑን ከምኑ ባይተወው፣ አንድ ነገር በጣም ማስተዋል ያለብን ነገር ምን ልትለን እንደፈለግህ ስላልገባን፣ ይህንንም በደንብ እንድታስተውል የምፈልገው ነገር ኢየሱስ ክርስቶስን የሚመሰክርልን የዚህን መጽሐፍ እውነት የሚያብራሪ መንፈስ ቅዱስ ነው። ልጨርስ ቆይ። ከመንፈስ ቅዱስ ውጪ ይህንን መጽሐፍ ማንም ሰው ብድግ ብሎ እንደኔ እንደኔ ከባድ ነው እንደኔ እንደኔ ይዝ ከባድ እንደሚመስለኝ ሳይሆን መንፈስ ቅዱስ እንደገለጠ። ምክንያቱም ይህን መጽሐፍ የተጻፈው መንፈስ ቅዱስ ምሪት ነው። የዚህ መጽሐፍ ላይ ምንም አይነት ነገር ስህተት የለውም ማለት ነው። ኢረርለስ ነው ባይ ወይም ደግሞ ሮንግለስ። ለምንድነው ኢረርለስ የሆነው? ደራሲው መንፈስ ቅዱስ ሲሆነ የዚህ መጽሐፍ ጸሐፊ በሰዎች ላይ አድሮ መንፈስ ቅዱስ ነው የፃፉ። እስማማለ በዚህ መችስ ስለዚህ ይሄ መጽሐፍ መንፈስ ቅዱስ ስለጻፈው ስህተት አልባ ነው ማለት ነው። ይሄ መጽሐፍ ስህተት ነው ካለ አንድ ሰው መንፈስ ቅዱስ ስህተት ነው እያለ ነው። ጌታ ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል፣ አጽናኙ ይመጣል። የሚመጣው ያ የእግዚአብሔር መንፈስ ስለ እኔ በደንብ ይነግራችኋል፣ ያብራራላችኋል፣ ይገልጥላችኋል። ጌታ እራሱ ነው ያለው። ላዋራ ራይዘው ኤርሚያስ ጌታ ራሱ መንፈስ ቅዱስ ስለእኔ ይነግራቸዋል አለ ከእኔ ወስዶ ነው እንደውም ያለው ኦማይ ጋድ በጣም ነው ይንቃሉ ከእኔ ወስዶ ይነግራቸዋል ከዛስ ኢየሱስ ጌታ ነው ከዛስ ይሄ መንፈስ ቅዱስ አለምን ይወቅሳል አለ ስለምን ሲሉ ስለ ጽድቅ ስለ ኃጢአት ይወቅሳል አለ ኃጢአት ምንድን ነው በእኔ ስለ አለማመን ስለዚህ አሁን አንተ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ቅድም ስለ ኢየሱስ ከተናገርኩት ላይ ከመጽሐፍ ቅዱስ ውጭ ያወራሁት ነገር አለ? አጭር ጥያቄ። እኔ ከመጽሐፍ ቅዱስ ውጭ ያወራኸው ነገር እንዳልክ፣ የለም ለምንድነው ከመጽሐፍ ቅዱስ ውጭ ስለ ኢየሱስ ካላወራው ዘንድ ለምንድን ነው አንተ መወዛገ ከመጽሐፍ ቅዱስ ውጪ አላወራህም። መጽሐፍ ቅዱስን ተቀብልል እንዳልክ አፕሬት አድርጋለሁ። ብዙ ሀሳብህን እኮ እስማማለሁ። አሁን ያልተስማማሁት ነገር አሁን ጌታ ኢየሱስ ያድናል ሲባል ጌታ ኢየሱስ ክርስቶስ ያድናል፣ አሁን ያድናል፣ ሌላ አዳኝ የለም። አሁን ጌታ ኢየሱስ ክርስቶስ ያዳኑ ያዳመማዳ ሌላ አዳኝ የለም። ግን ደግሞ ሀሳብህ ግን ማብራራት የምታብራራበት መንገድ ግን አይደለም አይደለም። እኛ መጽሐፍ ቅዱስን እራሱ ባልተረዳ መንገድ ነው ቅዱስ ለምሳሌ ለምሳሌ ይህን ጥቅስ ትቀበሏል? ኤርምያስ ስለ ኢየሱስ አወራልኝሱስ አላወራህም አልከኝ ኢየሱስ ብቻ ነው የሚያደርግ ቆይ ቆይ ስለ ኢየሱስ አወራህ አልከኝ። አዎ አልኩ። ራሴ የጠየቁ አዎ አልከኝ። ከመጽሐፍ ቅዱስ ውጭ ነው ወይ ያወራውት ስለ? አይ ከመጽሐፍ ቅዱስ ውጭ አላወራም አልከኝ። ኢየሱስ ብቻ ነው የሚያድነው ስለ አንተ ራሱ አዎ፣ እንደ ኢየሱስ አይነት አዳኝ የለም። ኢየሱስ ብቻ ነው የሚያድነው አልከኝ። ተስማመን ምንድን ነው ሌላ የሚያጨቃጭቅ ነገር የፈለግከው? እዚህ ላይ ኢየሱስ ላይ ከተማማን የምንጨቃጭቅበት ነገር የለም። ኢየሱስን በማመን እንደሚዳን እናንተ ካመንን ግን ኢየሱስ ክርስቶስን ማመን ማለት ደግሞ ምን ማለት እንደሆነ ማብራራት አለብህ። እስቲ አንተ ነገረኝ ኢየሱስን ማመን ምን ማለት ነው?